ውቅያኖሶች ሳይቀሩ በኢትዮጵያ የተጠሩበት ዘመን አትላንቲክና አንድ ውቅያኖሶች የኢትዮጵያ ውቅያኖስ የተባሉበት ጥንታዊ ካርታ አብዛኛው የአፍሪካ ክፍል በኢትዮጵያ የተሰየመበት የታሪክ ምዕራፍ ነበር። የኢትዮጵያ የምስራቅ በሯ ሲከፈት ቀይ ባህርና አንዱ ውቅያኖስ ወለል ብለው የሚታዩበት፣ የምዕራብ በሯን ስንከፍተውም አትላንቲክ ውቅያኖስ እንደ ነሐስ እያበራ ተኝቶ የምናይበት ዘመን ነበር። ወደ ሶስት አህጉራትን አንድ አድርጎ የሚያስተዳድር ሰፊ ስረው መንግስት በዓለም የተፈሩና የተከበሩ ሀያላን ነገሥታትም ነበሩ። የጥንትና የዘመናዊው ዘመን የታሪክ ጸሐፍትም ይህንን ሐቅ በዘመናዊ ሽሬ ብዕራቸው ለትውልድ ከትቦ አልፏል። በአንደኛው ክፍለ ዘመን መጨረሻ ላይ ብቅ ያለው የኢትዮጵያ የአያልነት ዘመን ማሳያ የሆነው የአክሱም ሥርወ መንግሥት በዓለም ከነበሩት የወቅቱ ሀያላን አራት መንግሥታት ውስጥ እንደሚመደብ የኢትዮጵያ ጥንታዊ ታሪክ ያሳያል። ኢትዮጵያ በዚህ ሩቅ ዘመን ላይ ከምስራቃዊ የሱዳን ጠረፍ እስከ ሞቃዲሾ ድረስ በተንሰራፉት ወደቦቿ ላይ መርከቦቿ እየተገነቡና እየተነሱ ውቅያኖሶችን ያደረሳሉ። አዶሊስ፣ ሚዲር፣ ታጁራ፣ ዘይላ፣ ገበዛና በርበራ ከሚጠቀሱት ዋና ዋና ወደቦቿ ነበሩ። እነዚህ የባህር በሮቿን ከዓለም አቀፉ ማኅበረሰብ ጋር የተለያዩ ግንኙነቶችን ከማድረግ በተጨማሪ ከአገር ውስጥ ለሚነሳው ረጅሙ የሲራራ የንግድ መስመር መዳረሻዎች ነበሩ። በየብስና በባህር የሚከናወን ሁሉንም አህጉራት የሚያስተሳስር ረጅም የንግድ መስመር ከኢትዮጵያ ተነስቶ ሩቅ ምስራቅ ይደርሳል። እነዚህ የአገሪቱ የኢኮኖሚ የደም ስር የሆኑት የንግድ መስመሮችና መዳረሻዎቻቸውን መቆጣጠር የቻለው የአክሱም ስርወ መንግስት የቀይ ባህር የንግድ እንቅስቃሴ ላይ የዘመኑ ሀያልና ጠንካራ መንግስት ሆኖ ብቅ ካለበት አንደኛው ክፍለ ዘመን መጨረሻ ጀምሮ እስከተዳከምበት አስረኛው ክፍለ ዘመን ድረስ ቀጥሏል። በጣም የቆየ የመንግስትነት ታሪክ ካላቸው በጣም ጥቂት የዓለማችን ሀገሮች አንዷ ናት። በዚህ የረዥሙ የመንግስትነት ታሪክ ውስጥ ኢትዮጵያ በቀይ ባህር ዙሪያ ጠንካራ የሆነ መንግስት የነበራት ከመንግስትነትም አልፎ ኢምፓየር የምንለው በአማርኛው በጣም ሰፊ የሆነ ቦታን የሚያካሉን በንጉሰ ነገስት የሚመራ ትልቅ የሆነ ግዛት ምስርታ ብዙ ህዝቦችን ይዛ አስገብራ ስትኖር የነበረች ሀገር ነች ኢትዮጵያ በታሪክ። ስለዚህ በቀይ ባህር ዙሪያ ለምሳሌ በአክሱም ስልጣኔ ዘመን ማየት ይቻላል። አዱሊስ የሚባለው ጥንታዊ ወደብ ለኢትዮጵያ እንደ ወደብነት ያገለገለ መሆን ብቻም ሳይሆን ኢትዮጵያ ከውጭ ዓለም ጋር በምታደርጋቸው ማናቸውም ግንኙነቶች ኢኮኖሚያዊ ግንኙነቶች፣ ፖለቲካዊ ግንኙነቶችና ወታደራዊ እንቅስቃሴዎችም አዱሊስን በሰፊው የምትጠቀሙበት ና አዱሊስ ደግሞ ለኢትዮጵያ የንግድ እንቅስቃሴ፣ ለኢትዮጵያ ፖለቲካዊ እንቅስቃሴ፣ ወታደራዊ እንቅስቃሴዎች ቁልፍ የሆነ ቦታ ነው። ና በቀይ ባህር ዙሪያ ለምሳሌ ለካሌብ የሚባሉ የአክሱም ዘመነ መንግስት ገዢዎች ከኢትዮጵያም አልፎ ወደ የመን ሄዱ የመንን እስከ ማስከበር የደረሱት በስድስተኛው መቶ ክፍለ ዘመን በካሌብ ዘመነ መንግስት ጊዜ እናአዱሊስንና ቀይ ባህር ላይ ያሉትን ቦታዎች በባህር ዙሪያ ላይ በመንቀሳቀስ ነው። ስለዚህ በባህር አካባቢ መገኘት ወታደራዊ አቅም ይህንም ያጠነክረዋል። በባህር አካባቢ መገኘት ሌሎች የውጭ ዓለማት የደረሱበትን ደረጃ ለማወቅ እድል ይሰጣል። ምክንያቱም ሐሳቦች፣ አዳዲስ አሰራሮች፣ ፍልስፍናዎች፣ ኢኖቬሽን ፈጠራዎች፣ ሌሎችም ሌሎችም ከአንዱ ቦታ ወደ ሌላ ቦታ ሲንቀሳቀሱ ኦብቪስሊ በባህር ላይ የመንቀሳቀስ ነገርም አለ። እናም ኢትዮጵያ በቀደመው ታሪክ በዛ በስልጣኔ በአክሱም ስልጣኔ ዘመን በአድሊስና ዙሪያዋን እነዚህ ነገሮች ስታደርግ የቆየች አገር በመሆኗ በቀደመው ታሪክ ጥቂት ከሚባሉት በስልጣኔ ከገፉት ሀገሮች ለምሳሌ ከነ ቤዛንታይን ኢምፓየር፣ ከነ ቻይና፣ ከነ ሮማን ኢምፓየር እንደለም ጨምሮ ከሌሎችም ጋር ጭምር የንግድ ግንኙነት ስታደርግ የነበረበት ዘመን ነው። ከግብፅም ጨምሮ ከግብፅ ጋር ለምሳሌ ጠንካራ የሆነ የንግድ እንቅስቃሴ ነበራት። ፑንት የሚባል የቆየ ታሪካል ስቴት አለ፣ ከዚህ ሶማሌላንድ አካባቢ እነዚህ አካባቢ ሁሉ የሚደረጉት የንግድና ፖለቲካዊ ግንኙነቶችና ሌሎች ፍንጦች በባህር ላይ የሚደረጉ በመሆናቸው የባህር በር መኖሩ ለሀገራት ጥንካሬ በሁሉም ዘርፍ ሲታይ ዘርፈ ብዙ ጠቀሜታ እንዳለው ማየት ይቻላል ማለት ነው። ኢትዮጵያም የዛ ተቋዳሽ ነበረች ብለን መውሰድ እንችላለን። ኢትዮጵያ የኤርትራ ነፃነቷን እስካገኘችበት እስከ 1983 ዓ ም ድረስ 97 በመቶ የሚሆነው የወጪና ገቢ ንግዷን ታከናውን የነበረው በአሰብ ወደብ በኩል ነው። የኤርትራ ነፃነት በኋላ ወደብ አልባ የሆነችው ኢትዮጵያ አሰብን በኪራይ ስትጠቀም ቆይታለች። ነገር ግን የኢትዮ ኤርትራ ጦርነት በ1990 ዓ ም መቀስቀሱን ተከትሎ የአሰብ ወደብ ተዘጋ። በዚህ ምክንያት አገሪቱ ብሔራዊ አደጋ ላይ ወደቀች። በወቅቱ ኢትዮጵያ የነበራት አማራጭ የጅቡቲ ወደብን መጠቀም ነበር። ነገር ግን የጅቡቲ ወደብ በወቅቱ የኢትዮጵያን አንድ አራተኛ ብቻ የሚሆነውን የወደብ ፍላጎት ማስተናገድ የሚያስችል አቅም የነበረው መሆኑ በኢትዮጵያ ትልቅ የሎጂስቲክ ብሎም የብሔራዊ ደህንነት ችግር እንዲያጋጥምም አድርጓል። ከአውሮፓውያኑ ሚሊኒየም መባቻ በኋላ ባሉት ዓመታት የኢትዮጵያን ፍላጎት መሠረት በማድረግ የጅቡቲ ወደብ ማስፋፊያ የተደረገለት። ከዚህ ጊዜ ጀምሮ ኢትዮጵያ ከ90 እስከ 97 በመቶ የሚሆነውን ንግድ የምታከናውነው በጅቡቲ ወደብ ነው። የዛሬ 30 ዓመት ገደማ ኢትዮጵያ የሁለት ወደብ ባለቤት ነበረች። የዛሬ 30 ዓመት ገደማ ኢትዮጵያ ሁለት ወደብ በነበራት ጊዜ 46-47 ሚሊዮን ገደማ ህዝብ ነበራት። ኢትዮጵያ በዛ ጊዜ 10፣ 12፣ 13 ቢሊዮን ዶላር ጂዲፒ ነበራት። አሁን ያለንበትን በኋላ መጣበታል። ከ30 ዓመት በኋላ ከሁለት ወደብ ባለቤትነት ሁለት ወደብ በንግድ ህግ መጠቀም ወደምትችልበት ደረጃ ዝቅ አለች። ቢያንስ አሰብንና ጅቡቲ በገንዘቧ በንግድ ህግ በስምምነት መጠቀም ወደምትችልበት ዝቅ አለች። ከተወሰነ ጊዜ በኋላ ኢትዮጵያና ኤርትራ መካከል ግጭት ሲያጋጥም አንደኛው ቀረና ወደ አንድ ወደብ ዝቅ አለ፣ ወደ ጅቡቲ። ይሄንን ዓለም አቀፋዊ እንትን ውስጥ መዳር ውስጥ አስገብቶ መቃኘት ተገቢነት አለው ብዬ እገምታለሁ። ኢትዮጵያ ዝም ብላ ከባህር በሯ ተገፍትራ መውጣቷ ወቅታዊ ነው ብሎ መውሰድ ብቻ ነገሮችን ሙሉ በሙሉ በሙሉነት ለማየት ያስችለናል የሚል ትንሽ ጥርጣሬ አለኝ። ስለዚህ አለም አቀፋዊ የሆነውን የሚደምጣ ማየት ጥሩ ነው እገምታለሁ። ይህንን በምልበት ጊዜ ምን ማለት ነው ኢትዮጵያ በጣም በረዥሙ ዘመን በተለያየ አጋጣሚ ሀያላን ሀገሮችን ሲፈልጉ ሀያላን ሀገሮች በተለያየ መንገድ የኢትዮጵያን ተጽዕኖ ፈጣሪነት ያለመፈለግና ኢትዮጵያን በተለያየ መንገድ የማኮሰስ የማድቀቅ ደካማ የማረግ ዘርፈ ብዙ ስራ ሲሰሩ ነበረ። ለአጭር ጊዜ ሳይሆን በጣም በረዥሙ ምዕራባውያን ኢትዮጵያ የምትባል ለጥቁር ህዝብ አርያ የሆነች የጥቁር ህዝብ በቅኝ ግዛት እንዳይገዛ አርያ የሆነች ሀገር ኢትዮጵያ የምትባልን ማየት አይፈልጉም። አሁን እርዳታ ስለሚሰጡን፣ እርዳታ በገፍ ስለሚያቀርቡልን፣ በቀደመውን ዘመን አሁን እንኳን ቀንሱ ወዳጆቻችን ሊመስሉን ይችላሉ። ጉዳዩ ግን ያደለን። ኢትዮጵያ በተለያየ ዘመን እነዚህ ሀያላን በተለይ ምዕራባውያን ሊያዳክሟት የሚፈልጉበት የቆየ ሂደት አለ። ቅድም እንዳልኩ ታሪካዊ ዳራው ሰፊ ነው። ከኋላ ኢትዮጵያን የባህር አልባ አድርገዋት፣ ኢትዮጵያ በፊት ከነበራት ትልቅ ሀያል ቦታ የባህር በር ተጠቃሚነት፣ የባህር ኃይል መኖር፣ ፖለቲካዊ ኃያልነት አካባቢውን በንቃት የመቆጣጠር አካባቢውን ለራስ ጥቅም ከመዋል አኳያ እነዚህን ሁሉ እንድታጣና ከቀይ ባህር ጉዳይ ተገፍትራ እንድትወጣና ባህር አልባ እንድትሆን የተደረገችበት ታሪካዊ ጥፋት የተፈጠረው ከ1991 በኋላ ነው። ከ1991 በኋላ ኢትዮጵያ ጥገኛ ልትሆን ችላለች። ለምሳሌ ትንሽ ቆይቶ የኤርትራና ኢትዮጵያ ጦርነት መጣ። ስለዚህ ኢትዮጵያ የአሰብ ወደብንም ሆነ ምጽዋንም እንዳትጠቀም ሆኗል። በጦርነት ምክንያት ከአስመራ ጋር በነበረው ጦርነት ከኤርትራ ጋር ሙሉ ለሙሉ ጅቡቲ ላይ ተለጠፍ ምናልባት ዘጠና ዘጠኝ ፐርሰንት የሚሆን ሀገር ጅቡቲ የኢትዮጵያን የወደፊት ዕጣ ፈንታ የኢትዮጵያን ኢምፖርት ኤክስፖርት ወይም መግቢያ መውጫ መስፈሪያ ሆና ተቀምጠሸዋል። የኢትዮጵያ የባህር በር ጥያቄ ከጂኦ ኢኮኖሚክስ አንጻር በሁለት በኩል ይታያል። በአንድ በኩል ሀገሪቱ የወደብ አልባ በመሆኗ ለመሠረታዊ ኢኮኖሚያዊ እንቅስቃሴዎች አስፈላጊ የሆኑት የፍጆታ ወይም የማምረቻ ግብዓቶችን ከዓለም አቀፍ ገበያ ወደ ሀገር ውስጥ ለማስገባትም ሆነ የሀገሪቱ ምርቶች ለዓለም አቀፍ ገበያ ለማድረስ አስቸጋሪ ሁኔታዎች ያጋጠማት መሆኑ ነው። በሌላ በኩል የባህር በር ያላቸው ጎረቤት ሀገሮች ወደብን እንደ መሳሪያ ተጠቅመው በኢትዮጵያ ላይ ተጽዕኖ ለማሳደር ያላቸው ፍላጎቶችና ተጨባጭ ተግባራት ኢትዮጵያ ወደብ አልባ ከሆነችባቸው ካለፉ ሶስት አስርተ ዓመታት ጀምሮ የተስተዋለ ችግር መሆኑ ነው። ወደብ በሚመለከት ብዙ አይነት ንግግሮች፣ ትንበያዎች፣ ሴራዎች፣ ትንተናዎች ተደርገዋል። የተከበረው ምክር ቤት መላ የኢትዮጵያ ህዝብ፣ በአፍሪካ ቀንድ ያሉ ሀገራት፣ የአፍሪካ ወንድሞቻችን፣ የምዕራቡና የምስራቁ የዓለም ክፍል ያሉ ሀገሮች እንዲገነዘቡ የምፈልገው የእኛን እውነተኛ ፍላጎትና የእኛን ችግር ነው። እንዲያስበው ነው። እንትን ቦታ እንትን ብለዋል ሳይሆን የእኛ ፍላጎት ይሄ አሁን ዛሬ የምናገረው ነው። በዚህ ጉዳይ ሁሉም በቀና ልብ ተባባሪ እንዲሆን አደራማ ትፈልጋለሁ። የባህር ሀይ የባህር በር ያለው አገር እና የባህር በር የሌለው ሀገር እኩል ለዓለም አቀፋዊ ሁኔታዎች እኩል እንትን አይደለም፣ ግንዛቤ እኩል አይደለም። ላንድ ሎክ እንዲሆን ወይም ደግሞ ከባህር በር የተገለለ ሀገር ዓለም አቀፉ ማህበረሰብ ምን ላይ ነው ያለው የሚለውን ለማወቅ በጣም ጊዜ ይፈጅበታል። ወደ ባህር ደርሶ መረጃ ለምን ተስተሚል ና እኛ እንደዛ እንድንሆን ተደረገ። እንደዛ በምንሆንበት ጊዜ የእርስ በርስ ጦርነቱ መጣ። የእርስ በርስ ጦርነቱ በደርግ ጊዜ ከመጣ በኋላ የእርስ በርስ ጦርነቱ ማለቂያው ላይ ምዕራባውያን በደንብ አድርገው ስፖንሰር ያደረጉት ኤርትራ ልትገነጠል ነው የተደረገ። ኤርትራ በምትገነጠልበት ጊዜ የኤርትራ መገንጠል ይዞት የሚመጣው የራሱ የሆነ ታሪካዊ ጥፋት አለ። ያ ምንድን ነው ኢትዮጵያ ቀይ ባህርን እናሰብና ላገኘች ይኗል በሚያሳዝን ሁኔታ እዚህ ጋር አንድም ኢትዮጵያ ታሪካዊ ደባ ተፈጽሞባታል ሁለትም ታሪካዊ ደባ ብቻም ሳይሆን ኢትዮጵያ በምዕራባውያን አማካኝነት ተጽዕኖ ውስጥ ገብታለች ታሪካዊ ደባው ምንድን ነው ያል እንደሆነ ኢትዮጵያን በአዲስ መንገድ የተቆጣጠሩት ኃይሎች በተለይ ቲፒኤልኤፍና ኢፒኤልኤፍ ኢትዮጵያ ከባህር በር እንድትገለል አድርገው ቲፒኤልኤፍ ደግሞ ኢትዮጵያን በአዲስ መንገድ የሚቆጣጠረው ኃይል የኢትዮጵያን የባህር በር ጥያቄ በድርድር ውስጥ እንዳያስገባ ተደርጓል። አድርጎታል የባህር በር እንደማያስፈልጋትና በኪራይ እንደምንጠቀም በግልጽ ተብሏል አለም አቀፉ ህግም እየፈቀደልን ለምሳሌ የተባበሩት መንግስታት ድርጅት አንቀጹን አሁን ለመጥቀስ ምናልባት አልችል ይሆናል የተባበሩት መንግስታት ቻርተር ውስጥ ሀገራት በቅርብ ርቀት ያለን የባህር በር የመጠቀም መብት አላቸው ይላል ይደነግጋል አለ ይህንን እንኳን እንዳንጠቀም በድርድር የሚሆን በምን ኢትዮጵያ ከባህር በር እንድትልቅ ተደረገ ማለት ነው ይሄ ትልቅ የታሪክ ጥፋትና የታሪክ ሂደት ነው ይህ ታሪካዊ ደባ ተፈጸመ። ይሄ ታሪካዊ ደባ ከዛ ከ1991 ከፈረንጅ አቆጣጠር ጀምሮ ኢትዮጵያ ባህር በር አልባ እንድትሆን አድርጓታል። ወደብ ለአንድ ሀገር ኢኮኖሚ መሰረታዊ ነው። በተለይ ሰፊ የህዝብ ቁጥርና እያደገ ያለ ኢኮኖሚ ላላቸው እንደ ኢትዮጵያ ላሉ አገሮች ወደብ የደም ስር ያህል አስፈላጊ ነው። ወደብ ያላቸው ሀገሮች ወደብ ከሌላቸው ሀገሮች ሲነጻጸሩ ዓለም አቀፍ ንግድን በቀጥታ በፍጥነት፣ በቅልጥፍናና በአነስተኛ ወጪ መገበያየት ይችላሉ። በአንጻሩ ወደብ የሌላቸው ሀገሮች በዓለም አቀፍ የንግድ መስመር የሌሎች ወደብ ያላቸው ጎረቤቶቻቸው ላይ ጥገኛ ይሆናሉ። የወደብ ተደራሽነትና የኢኮኖሚ እድገት እጅግ የተሳሰሩ ጉዳዮች ናቸው። እንደ ኢትዮጵያ ያሉ ወደብ አልባ የአፍሪካ ሀገሮች በሚገጥማቸው የሎጂስቲክ ችግር ምክንያት የውጪና የገቢ ሸቀጦች ዋጋ ከፍተኛ ያደርገዋል። የዓለም ባንክ እንደ አውሮፓውያን አቆጣጠር በ2014 ያደረገው አንድ ጥናት እንደሚያሳየው ወደብ የሌላቸው ወደብ ካላቸው የአፍሪካ አገሮች ጋር ሲነጻጸሩ በዓለም አቀፍ ንግድ የሎጂስቲክ ወጪያቸው በሦስት እጥፍ ይጨምራል። የወደብ ችግር ያለባቸው አገሮች ወደብ ከሚያገኙበት ሀገር የጉምሩክ ስነ ስርዓት ለማለፍ በሚገጥማቸው መዘግየት ምክንያት የውጪ ንግዳቸው ላይ ተጽዕኖ ይደርሳል። ጃንኮቭና ፈሩድ የተባሉ ተመራማሪዎች ትሬዲንግ ኦን ታይም በሚል ርዕስ ያሳተሙት ጥናት ውጤት እንደሚገልጸውም የወደብ አልባ ሀገሮች ምርቶች ከጉምሩክ አገልግሎት ጋር በተያያዘ በሚገጥማቸው ችግር ምክንያት በሚኖር የንግድ መስተጓጎል በየዕለቱ የውጪ ምርታቸው በአንድ በመቶ እንዲቀንስ ያደርገዋል። የዓለም ባንክ ጥናት ውጤት እንደሚያሳየውም ወደብ አልባ የሆነችውና 95 በመቶ የሚሆነው ዓለም አቀፍ ንግዷን በጅቡቲ ወደብ በኩል ያደረገችው ኢትዮጵያ በጅቡቲ መንግስት በየጊዜው የሚቀያየረው የጉምሩክ ስነ ስርዓት በሚፈጥረው ቢሮክራሲ ችግር አስመጪዎችና ላኪዎች ለተለያዩ ተጨማሪ ወጪዎች ይዳረጋሉ። ይህ የሎጂስቲክ መጉላላት ጭነቶችን በወቅቱ ወደ መርከብ ለመጫንም ሆነ ከወደብ አንስቶ ወደ አገር ውስጥ ለማስገባት አስቸጋሪ ስለሚያደርግ አገሪቱን ለተጨማሪ የትራንስፖርት፣ የመጋዘን ኪራይ እንዲሁም ለተያያዥ ወጪዎችም ዳርጓል። በዚህ ምክንያት ኢትዮጵያ በየአመቱ ከ አንድ ነጥብ አምስት እስከ ሁለት ቢሊዮን ዶላር ተጨማሪ ወጪ ታወጣለች። ኢትዮጵያን የሚያክል ሀገር ኢንካፕስሌትድ ሆና ለልጆቻችን መሸጋገር አለበት ብሎ ማመን ተገቢ እሳቤ አይደለም። ተገቢ እሳቤ አይደለም። ይህን ለማሳካት ውጊያ ግጭት ያስፈልጋል ብለን አናምንም። ለዚህም ነው ለአምስት ዓመታት ስንለማመጥ የነበረው። አሁንም በሰላም በዓለም ሕግ መሰረት ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛውም መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው። አሁን ላይ የኢትዮጵያ መንግስት፣ በተለያዩ ሚዲያ እንዲሁ ስንከታተልም ባለን አጠቃላይ አገራዊ ጉዳዮች ላይም ስንሳተፍ፣ እኛ እያልን ያለነው ኢትዮጵያ የባህር በር በጣም እንደሚያስፈልጋት። የባህር በር የግድ የሚያስፈልገን ለምንድን ነው? አንደኛ የኢትዮጵያ ሕዝብ ቁጥር ከሚገባው በላይ እያደገ እየሄደ ነው። ምናልባትም በአፍሪካ ሁለተኛ ነው። ኤስቲሜሽኖቹ የሚያሳዩት በሚቀጥሉት ጥቂት ዓመታት በዓለም ላይ ምናልባት እጅግ በጣም ብዙ ሕዝብ የሚኖራቸው ሀገሮች በስምንተኛ ደረጃ ልትቀመጥ ትችላለች። በቀጣዮቹ እስከ ሀምሳና ምናምን ዓመታት ውስጥ ይሄ ማለት ማለት ነው። የሕዝብ ቁጥር በጣም እየጨመረ ነው ማለት ነው። የህዝብ ቁጥር እየጨመረ በሚሄድ ጊዜ አብሮ እያደገ የሚሄድ ፍላጎት አለ። ፍላጎቱ ብዙ ነው። ፍላጎቱ የሳይንስ ሊሆን ይችላል። ፍላጎቱ ይሄ ጊዜያዊ ተጠቃሚነት ሊሆን ይችላል። ፍላጎቱ የመልማት የማደግ፣ የመበልጸግ ጥያቄ ሊሆን ይችላል። ግን ተቆልፎብህ መንቀሳቀሻ አተህ ይህን ህዝብ ስራ እንዳይሰራ አድርገህ ከልክለው አጥር ሰርተህበታል። እያደገ የሚሄደው ህዝብ መስፋትና የሚፈልገውን ስራ እንዲሰራ እንደዚህ አይነት አክሰስ ያስፈልገዋል። ወጣቱ ሊሰራ የሚችልበት እንትን ነው ይግድላል። የተባበሩ መንግስታት ድርጅት የኢንዱስትሪ ድርጅት ዩኒዶ እንደ አውሮፓያን አቆጣጠር በ2017 ይፋ ባደረገው ጥናታዊ ሪፖርት ውጤት መሰረት በኢትዮጵያ ከወደብ ችግር ጋር ተያይዞ የውጪ ምርቶችን አጓጉዞ ወደ ሸማቾች ለማድረስ የሚወስደውን ጊዜ በሳምንታት ያህል እንዲዘገይ ያደርጋል። በተለይ እንደ አትክልት፣ ፍራፍሬ፣ ቡና ወዘተ ያሉ በቀላሉ የሚበላሹ የግብርና ምርቶችን በሰዓቱ ለገበያ ማድረስ ስለማይቻል በውጭ ንግድ አፈጻጸም ላይ ከፍተኛ አሉታዊ ተጽዕኖ እያሳደረ ያለ ችግር ነው። የዓለም አቀፍ የቡና ድርጅትና የኢትዮጵያ ብሔራዊ ባንክ ያደረጓቸው ጥናቶችም እንደሚያመለክቱት በኢንዱስትሪ ፓርኮች በጨርቃ ጨርቅ ምርቶች ላይ የተሰማሩ አምራቾች ምርቶቻቸውን ለዓለም አቀፍ ገበያ በታዘዙበት የጊዜ ሰሌዳ ማቅረብ ባለመቻላቸው ለተለያዩ ቅጣቶች ተዳርጓል። በዚህም በኢትዮጵያ በውጪ ንግድ የተሰማሩ ላኪዎችና አምራቾች አብዛኛውን ጊዜ እስከ ሀያ ቀናት በሚደርሰው መዘግየት ምክንያት በሚደርስባቸው የዋጋ ቅናሽ በአማካኝ ከ20 እስከ 25 በመቶ የሚሆን የውጪ ንግድ ገበያቸውን ያጣሉ። ብሩኪንግ ኢንስቲትዩሽን የተባለ ተቋም እንደ አውሮፓውያን አቆጣጠር በ2021 ያደረገው ጥናት እንደሚጠቁመው ኢትዮጵያ በወደብ የሎጂስቲክ መዘግየት ምክንያት በ2021 ከቡና ወጪ ንግድ ማግኘት የሚገባት የውጭ ምንዛሬ በ18 በመቶ ቀንሷል። የአሜሪካ ዓለም አቀፍ ትራዶ ና ልማት ድርጅት ዩኤስኤድ እንደ አውሮፓውያን አቆጣጠር በ2018 ባካሄደው ጥናት ላይ እንደተመለከተው በኢትዮጵያ የቡና ላኪዎች ለትራንስፖርትና እና ሎጂስቲክ አማካኝ ወጪ ከቡና ሽያጭ ከሚያገኙት ገቢ 28 በመቶ ይደርሳል። በዚህ ምክንያት የኢትዮጵያ ቡና በዓለም አቀፍ ገበያ ዋጋው ከፍ እንዲል በማድረግ ተወዳዳሪነቱን እንዲቀንስ እያደረገ ያለ ችግር ነው። ኢትዮጵያ ወደብ አልባ በመሆኗ ወደ አገር ውስጥ በምታስገባቸው ምርቶች ላይ ከፍተኛ የዋጋ ጭማሪ እንዲኖርም አድርጓል። የተባበሩ መንግስታት ድርጅት የንግድ ልማት ማዕከል እንደ አውሮፓውያን አቆጣጠር በ2020 ባወጣው የጥናት ሪፖርት እንደተጠቀሰው ኢትዮጵያ የወደብ ተደራሽነት ችግር ምክንያት የትራንስፖርትና ሎጂስቲክ ወጪ ከገቢ ሸቀጦች ዋጋ ከ40 እስከ 50 በመቶ እንዲሆን ያደረገ ነው። በጥናቱ እንደተገለጸው በአንጻሩ ወደብ ያላቸው የአፍሪካ ሀገሮች የትራንስፖርትና ሎጂስቲክ ወጪ ከገቢ ምርቶቻቸው ዋጋ ከ10 እስከ 20 በመቶ ብቻ ነው። በወደብ ችግር ምክንያት በሚገጥም የትራንስፖርትና ሎጂስቲክ ችግር የሚደርስ የኢኮኖሚ ኪሳራ ዙሪያ ጥናት ያደረጉ በርካታ ምሁራን እንደ ዓለም አቀፍ ምሳሌ የሚጠቅሱት የጅቡቲ ወደብ ኮሪደርን ወይንም ኢትዮጵያን ነው። የተባበሩ መንግስታት ድርጅት የንግድ ልማት ኮንፈረንስ እንደ አውሮፓውያን አቆጣጠር በ2020 ባወጣው ሪፖርት እንዳሳሰበው ኢትዮጵያ በጅቡቲ ወደብ ላይ ጥገኛ መሆኗ የአገሪቱ ኢኮኖሚ ላይ ስትራቴጂካዊ ስጋት ውስጥ እንዲወድቅ ያደረገ በመሆኑ ለችግሩ አፋጣኝ መፍትሄ ያስፈልጋልን ብሏል። በአጠቃላይ የኢትዮጵያ የባህር በር ጥያቄን የመፍታት ጉዳይ ከኢኮኖሚው አልፎ የአገሪቱን ብሔራዊ ደህንነት ከአደጋ የመታደግ ፋይዳ ያለው ነው።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 በጀግኖች ልጆቻቸው መስዋዕትነት ያሳኩ ሰዎች ዛሬ እፎይ ብለው በዓመት በትንሹ አስር ቢሊዮን ዶላር ላፍ ያደርጋሉ። ስዊስ ካናል ሲሰራ እዚህ ኢትዮጵያ ውስጥ ወይም ደቡብ አፍሪካ ወይም ናይጄሪያ የሞቱ ሰዎች ነበሩ። ሰው ይወለዳል ይሞታል፣ ግን ታሪክ የላቸውም። ስዊስ ካናል ሲሰራ እየሰሩ በሀሩር ምክንያት በምግብ እጥረት ምክንያት በመድኃኒት እጥረት ምክንያት የሞቱ ሰዎች ግን ዛሬም ታሪካቸው ሕያው ነው። ከይና ከእናንተ መካከል የማይሞት ኢተርናል ላይፍ የሚጎናጸፍ አንድ ሰው የለም። እኔም እናንተም ሟቾች ነን። የማይሞት ታሪክ ሰርቶ የሞተ ሰው ለዘላለም ስሙ በትውልድ መካከል የሚተላለፍ ስለሚሆን ኢትዮጵያን የሚያክል ሀገር ኢንካፕሱሌትድ ሆና ለልጆቻችን መሸጋገር አለበት ብሎ ማመን ተገቢ ሳቢያ አይደለም። ስለዚህ አንደኛውና ትልቁ ነገር ከኢትዮጵያ ነባራዊ ሁኔታ አኳያ እያደገ የሚሄደው ሕዝብ አዳዲስ ፍላጎቶችን ይዞ ስለሚመጣ እነዚህ ፍላጎቶች ለመፍታት አሁን ካለንበት ነባራዊ ሁኔታ ወደብ እየከፈልን መኖር ስለማንችል ወደ ወደብ ጠጋ ብሎ እዛ አካባቢ ያለውን ቱሩፋቶች መለጥ ተገቢታው የጎላ ነው ብለን እናምናለን። አንድ ሁለተኛ ነባራዊ ሁኔታው አሁን በዓለም አቀፍ ደረጃ ያለው አጠቃላይ ግሎባል ዲቨሎፕመንት ዓለም እያያችሁት ነው። ዓለም በከፍተኛ ሁኔታ የሀይል ሚዛን እንትን እያረገች ነው። አያላን ሀገሮች በተለይ እኛ ያለንበት በጣም የሆርን ኦፍ አፍሪካ የሚባለው ሪጅን ቀይ ባህርን ይዞ ውስጥ እንደዚህ እንዳለ እስከ ህንድ ቀይ ውስጥ ተገናኝቶ በጣም የሚያስፈራ የሀያላን ሽኩቻ ያለበት ይሄ የሀያላን ሽኩቻ ወታደራዊ በይዞችን እዛ ጋ ለማቆም ነው። እኛ እዚህ ጋር ቁጭ ብለን እዚህ ያጠገባቸው ወታደራዊ በይዞች በሀያላን ሀገሮች ሲመሰረት የእኛ የወደፊት ዕጣ ፈንታ የህልውና ጉዳይ ስምላል ውስጥ ሊገባ ነው። እንደ ዝም ብለን ቁጭ ብለን እናያቸዋለን ወይ? በኋላ ላይ ስምላ ያመጣብን ነው ቅድም ያልኩ ከዓለም አቀፋዊ እንትኑ ተጽእኖ ውስጥ ይመጣል። ስለዚህ ኢትዮጵያ ፈጥና ይሄንን ነገር ያልተከታተለችው በስተቀር በቀጣይ ለህልውና አስጊ ነው የሚለው። ስለዚህ የህልውና ጥያቄ ለምን ያልቀኝ እንደሆነ እዚህ ጅቡቲና ቀይ ባህር አካባቢ እ ከ19 የሚበልጡ ሀያላን ሀገሮች ወታደራዊ ጦር ሰፈሮች አላቸው። ይህ ሀያላን ሀገሮች ደግሞ አሁን እንደምናያቸው እርስ እርሳቸው እየተቀጣቀጡ ነው። ይሄ ጉዳይ እዚህ ጋርም ሊከሰት ይችላል። እዚህ ሰፈራችን መጥቶ ሲቀጣቀጡ እኛ ዝም ብለን ቁጭ ልንል ነው? ልንደበደብ ነው ማለት ነው። ቀና ብለን አንገታችን ላንስተን እዛ አካባቢ ያለውን ነገር ማየት፣ መገምገም፣ ማጤን አስፈላጊነት የጎላ ነው የሚሆነው። ስለዚህ ከህልውና ማኳያ፣ ከወታደራዊ ሳይንስ ማኳያ ጂኦፖለቲክሱ ያስገድደናል። ይሄ ጂኦ ፖለቲካ በጣም አስፈሪ ነው። ሁሉም አሁን ቅድም እንዳልኩት ትልልቅ ሀገሮች ወታደራዊ ትመቻል